ትሰራናለሽ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ እንተዋወቅ ስምሽን እና የስራ ድርሻሽን። እኔ ህይወት እባላለሁ የፕራይመሪ ሪል እስቴት የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ዛሬ እያቀረባችሁ የምትገኙት በተለይም ደግሞ ፒያሳ ላይ የንግድ ሱቆችን ይዛችሁ ቀርባችኋል እና እጃችሁ ከምን ለማለት ነው ብቅ ያልነው። በቅድሚያ ግን እስቲ ድርጅታችሁ ማን ይባላል፣ ምን አይነት ስራዎችን የሚሰራ ድርጅት ነው፣ እንዲሁም ደግሞ አሁን ምን ላይ ነው የሚገኘው የሚለውን በተወሰነ መልኩ እናንሳ። እሺ ስለመጣችሁ በመጀመሪያ በጣም ደስ ብሎናል። ድርጅታችን ቅድም እንዳልኩሽ ፕራይም ሪል ስቴት ይባላል። ከዚህ በፊት ላለፉት አስር ዓመታት በማሽነሪ ማቅረብ እንዲሁም በኮንስትራክሽን ዘርፍ ሀገሪቷ ላይ ሲያገለግል ቆይቷል። አሁን ላይ ደግሞ በማለቅ ላይ ያለ ሳይት ቦሌ ሚሊኒየም አዳራሽ ጋር አለን። በመቀጠልም ደግሞ አዳዲስ ሴቶችን ቦሌ ወሎ ሰፈር ቦሌ ጃፓን ላይ እየሸጠ እንገኛለን። አሁን ደግሞ ብዙ ሰው በጉጉት ሲጠብቀው የነበረውም ፒያሳ ላይ ከዚህ በፊት ታይቶ በማይታወቅ መልኩ እጅግ በጣም ዘመናዊና ውብ የሆነ የገበያ ማዕከል ይዘን የቀረብ ነው። በጣም ጥሩ እንግዲህ ያው ፒያሳ ላይ ብዙዎች የሚፈልጉት ቦታ እንዲሁም ደግሞ ሴንተር የሚባል ቦታ ነው። በዛ ቦታ ላይ ደግሞ የእናንተም ስም አብሮ እየተነሳን የሚገኘውና እስኪ ስለ እሱ የተወሰነ ነገር እናንሳ። ምን አይነት የንግድ ሱቆች ነው ያቀረባችሁ የምትገኙት ጂፕላስ ስንት ነው የሚለሆነና አጠቃላይ ስለ ንግድ ሱቆች ውስጥ ይናንሳ። አሁን ልክነሽ በአሁን ሰዓት ላይ እንግዲህ ፒያሳ በጣም ስማችን እየተነሳ ነው። ብዙ ማስታወቂያዎች ላይ ብዙ ታፔሎች ላይ ካየሽ ፕራይማሪ ስቴት፣ ፕራይማሪ ስቴት እየተባለ እየተነሳ ነው። እና ይህ የሆነበት ምክንያት ደግሞ እኛ ከኑር ሸገር ሪል ስቴት ጋር ከአያት ኩባንያችን ጋር በመሆን ፒያሳ ላይ ከዚህ በፊት ታይቶ በማይታወቅ መልኩ ጂ ፕላስ ቴን የሆነ እጅግ በጣም ዘመናዊ የሆነ ከቱ ቤዝመንት ያለው ሰፊ የሆነ በማህሙድ ሙዚቃ ቤት ጋር ሆኖ በሁለት በኩል አስፋልት ያለው የብዙ ሰዎችን ምርጫ ያገኘ ሳይት እየገነ የሚገባ ይሄ ሳይት እንግዲህ 1650 ካሬ ላይ ያረፈ ሲሆን በውስጡም ወደ 600 ሱቆችን ይይዛል ተብሎ ይገመታል። እዚህ ሳይት ላይ አራት ሊፍቶች አሉ። ሁለት ሊቤተር አለ። እጅግ በጣም በተመጣጣኝ ዋጋ ነጋዴዎችን ባስደሰተ ፕራይስ እየሸጥ እንገኛለን ማለት ነው። ፕራይስ እዛ ላይ የምታቀርቡት የካሬ መጠናቸው ምን ይመስላሉ? ከስንት ካሬ ጀምሮ ነው ሰዎች ማግኘት የሚችሉት? እኛ ፒያሳ ላይ የለየት ባለመልኩ ከዚህ በፊት ፒያሳ ላይ ተሽጦ በማይታወቅ ካሬ አማራጭ ነው እያቀረብን ያለ ነው። ፒያሳ ላይ ቼክ አድርገሽ ከሆነ በዚህ ካለፉት ሁለት ዓመት ጀምሮ ከአስራ ሰባት እስከ ሃያ ካሬ ነው ማክሲመም እየተሸጠ ያለው። ይህም ማለት ለወርቅ ቤት ብቻ የሚሆን ነው እንጂ ለሌሎች ነገሮች የማይሆን ነው እየተሸጠ ያለው እና እኛ ያንን ነገር ለመቅረ ከ17 ካሬ እስከ 146 ካሬ ነው አማራጮችን ይዘን የቀረብ ነው ማለት ነው። ይህም ሲሆን ደግሞ ለወርቅ ቤት፣ ለካፌ፣ ለኮፊ ሀውስ፣ ለኬክ ቤት ለሁሉም አገልግሎት ሰዎች ክላይንቶች በፈለጉት መጠን ገዝተው በፈለጉት መጠን ስራዎቻቸው ላይ እንዲያውሉ አድርገን ነው ሰፋፊ ካሬዎችም ከትናንሽ ካሬዎች ጀምሮ እየሸጥን ነው የምንገኘው ማለት ነው። በቁጥር ደረጃ ከ17 ካሬ እስከ 146 ካሬ አለን። ትናንሽ ካሬ የሚፈልግ 17ም፣ 20ም 25ም ካሬ አለን። መካከለኛ ለካፌ ምናምን የሚፈልግ ደግሞ 50፣ 60 ካሬዎችም አሉ እንዲሁም ደግሞ ለኦፊስም ሆነ ለባንክ አገልግሎት የሚፈልግ ከሆነ ደግሞ ከ130 ካሬ እስከ 146 ካሬ ማግኘት ይችላሉ ማለት ነው። እንግዲህ ያው እንዳጠቃላይ ፒያሳ አካባቢ ያለን ነው እያነሳን ያለ ነው። ግን ለተመልካችም ግልጽ እንዲሆን እኔም ቦታውን ባውቀው፣ የት አካባቢ ነው ኤግዛክት ሎኬሽን የሚገኘው ፒያሳ የኛ ሳይት ያለው? ምናልባት የድሮ ማህሙድ ሙዚቃ ቤትን ካወቅሽው፣ አሁን ላይ ፈረሰው፣ እዛ ጋ ነው ያለው። ከዳውንታውን ፊት ለፊት እንዲሁም ከቸርቸር ጎዳና በሚያስኬደው በተቃራኒ ማለት ነው። ከዳውንታውን እና ከቸርቸር ጎዳና በሚያስኬደው መሀል ላይ የድሮ መሐሙድ ሙዚቃ ቤት ጋር ያና ያለው። አሁን ኖርማሌ ኢማጂኔሽን ከምስልብሽ ሳይት ላይ ባልደረቦቻችን ስላሉ እዛ ሄዳችሁ ሳይቱን ጎብኝታችሁ ብትመጡ ሞር ለማብራራትም ስለሚመች እዛ ሄዳችሁ ብትመጡ መልካም ነው። በጣም ጥሩ። ተመልሰን እንገናኛለን ከአንቺ ጋር እንደምናለሽ። ሰላም ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ከቢሮ ነው ቀጥታ አንቺ ጋር የመጣሁት ሳይታችሁ ላይ አካባቢው ምን ይመስላል፣ ሎኬሽኑም ምን ይመስላል የሚለውን ለተመልካች ለማድረስ ነው። በቅድሚያ እንተዋወቅና ምን እንደሚመስል ደግሞ ካንቺ ጋር ቆይታ እናደርጋለን። እሺ፣ እንኳን ደህና መጣሽ። ሎዛ እባላለሁ። አሁን እንደምታዩ የምንገኘው ፒያሳ፣ ውቢቷ ፒያሳ ላይ ነው። እዚህ ከጀርባችን እንደምታዩ የኢትዮጵያ ትልቅ ውቁር ሲሆነው አድዋ ዜሮ ዜሮ ይገኛል። ከዚህ ከአድዋ ዜሮ ዜሮ ፊት ለፊት ደግሞ በኑር ሸገር ፕሮፐርቲ የሚገነባው ሳይታችን ትልቁ አራዳ ግራንድ ሞል ይገኛል። በጣም ጥሩ። እስኪ ወደዛ ትንሽ እንሂድ እና ደግሞ ምን እንደሚመስል አካባቢ ላይ ምን ምን እንደሚገኝ ጠቅላላ ያሉ ነገሮችን ትሰጭኛለች። እንደምትመለከቸው አካባቢው ላይ ትልቅ የሆኑ ሆቴሎች ኤሊያንን ጨምሮ ይገኙበታል። እንደገና መጋረጃ ቤቶች፣ ወርቅ ቤቶች፣ ትላልቅ የንግድ ቦታዎች ይገኙበታል። ፒያሳን እንደምታየው ከጊዜ በኋላ ትልቅ የንግድ ሴንተር ነው የምትሆኑ ና። በጣም ብዙ የንግድ ቦታዎች ያለበት ትልቅ የንግድ ሴንተር ነው። ከዛም በተጨማሪ ደግሞ ፒያሳ ላይ በየቀኑ እንደምታዩ ከአርባ እስከ ሀምሳ ሺህ የሚሆኑ ጎብኚዎች የሚመላለሱበት ትልቅ የንግድ ሴንተር ነች። እንግዲህ ያው ሰዎች አካባቢው ላይ የንግድ ሱቆች እንዲሁም ደግሞ የቤት አማራጮችን ሲገዙ ከሙሉ በተጨማሪ አካባቢው ላይ ምን አይነት ነገሮችን ልናገኝ እንችላለን ብለው ጥያቄ ሊያነሱ ይችላሉና ምናልባት ፒያሳ ላይ ምን ሊያገኝ ይችላሉ? በጣም ጥሩ ጥያቄ ነው። እዚህ አካባቢ እንደምታዩ እዚህ ጋር ትልቅ አድዋ 00 አለ። እዚህ በቂ የሆነ የመኪና ፓርኪንግ አለው። አድዋ 00 በጣም ብዙ ሰዎችን በአንዴ ማቆም የሚችሉበት እንደገና ደግሞ በሁለት በኩል አክሰስ የሚያደርጉ ሰፋፊ መንገዶች አሉ፣ በዚህ በማሆመድ በኩልና የዳውን የዳውንታውን መንገድ። ከዛ በተጨማሪ ደግሞ ፒያሳ እንደሚተዋወቁ ትላልቅ ሆቴሎች አሉ፣ ኤሊያናን ጨምሮ ብዙ የእምነት ተቋማቶች አሉ። ጊዮርጊስ ቤተክርስቲያን በቅርብ ርቀት አለ፣ መስጊዶችም አሉ። እነዚህን ፋሲሊቲዎች ያገኛሉ። በጣም ጥሩ እንግዲህ ያው በተወሰነ መልኩ ምን እንደሚመስል እያየነው ነበረ። ያው ሎኬሽኖቹን በደንብ አሳይተሽናል ብዬ አስባለሁ። ምናልባት የቀረ ነገር አለ የምትዩ ነገር ካለን ጨምርበት እና እኔ ደግሞ ወደ ቢሮ መለሳለሁ። እሺ፣ የቀረ ነገር አለ የምለው እንደነገርኩሽ፣ ቅድም አሁን እያስገነባ ነው ያለው ትልቁ አራዳ ግራንድ ሞል ነው። ግራውንቴን የሆነ ትልቅ የንግድ ሞል ነው እና ሰዎች የዚህ ንግድ ሞል ላይ ሱቅ ገዝተው ቢነግዱ በጣም በአጭር ጊዜ ውስጥ ትርፋማ መሆን የሚችሉበት አልያም ደግሞ ለአከራዬው ቢሉ በአጭር ጊዜ ውስጥ ሪተርኖር ኢንቨስትመንቱን መመለስ የሚችሉበት ትልቅ እድል ነው እና ይህን እድል ይዘንላችሁ ቀርበናል። የዚህ እድል ተጠቃሚዎች እንድትሆኑ እናሳስባለን። በጣም ጥሩ ስለሰጠሽ ማብራሪያ ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ቴንኪው ስለመጣሽ አመሰግናለሁ። አይታች መጣች ሳይት አይተነዋል። እያንዳንዱ ነገሮች ሰዎች እዛ አካባቢ ላይ ቢገዙ ምን ሊጠቀሙ ይችላሉ የሚሉትን እንዳጠቃላይ ባልደረባሽ ጥሩ የሆነ መረጃ ሰጥታኛለች ያው እንግዲህ እነዚህን የሱቅ አማራጮች የሚፈልጉ ሰዎች ዋጋው ስንት ነው ታዲያ ማለታቸው አይቀርም እና ስለ ዋጋው ደግሞ እናንሳ እንግዲህ ሳይቱን እንዳየሽው ነው አሪፍ ሎኬሽን ላይ ነው ያለው ነገር ግን ዋጋችን እንደ ሳይቱና እንደ ፕሮግረሱ አይደለም በጣም በተመጣጣኝ መልኩ ነጋዴዎችንም ኢንቨስተሮችንም በጣም ባስደሰተ መልኩ ነው እየሸጥን ያለ ነው እኛ ሳይት ላይ ቅድም እንደነገርኩሽ ከ17 ካሬ እስከ 146 ካሬ አማራጭ አለ ከሰሚ ቤዝመንት እስከ ሰባተኛ ድረስ ሱቆችን ማግኘት ይችላሉ ካደር እነዚህ ዋጋቸው ከ700 ሺህ ቅድመ ክፍያ ከ2 ሚሊዮን 2 መቶ ሺህ አጠቃላይ ክፍያ ጀምሮ ነው ማለት ነው። ትንሹ ካሪያችን 17 ካሪ ነው። ያችን ትንሿን ካሪ ለወርቅ ቤት ፈልጋለሁ የሚል ሰው በ2 ሚሊዮን 2 መቶ ሺህ አጠቃላይ ክፍያ ብቻ መግዛት ይችላል። አይ 146 ካሪውን ትልቁን ካሪ ነው የምፈልገው ካለ ደግሞ በ19 ሚሊዮን አጠቃላይ ክፍያ ጀምሮ መግዛት ይችላል ማለት ነው። ፒያሳ ላይ ከዚህ በፊት ታይቶ በማይታወቅ መልኩ እጅግ በጣም ተመጣጣኝ በሆነ ነጋዴውንም ሆነ ኢንቨስተሩንም በአማካኝ ሁኔታ ነው እየሸጠን ያለ ነው። በጣም ጥሩ ስ ስለ አከፋፈል ሂደቱ እናንሳ። የዚህ ሳይት አከፋፈል ሁኔታ በአራት ነው የከፈል ነው እኛ ይህም ማለት ከ25 ፐርሰንት ጀምሮ ነው ዳውን ፔመንቱ። አንድ ሰው ክላይንት መጥቶ መግዛት ቢፈልግ ከ25 ፐርሰንት ዳውን ፔመንት ጀምሮ ነው የጀመርነው። ነገር ግን ከፍ እያደረገ ዳውን ፔመንቱን ከፍ እያደረገ ቢሄደ ቁጥር እኛ ደግሞ ለዛ ሰው ዲስካውንቶችን አውጥተንለታል ማለት ነው። ዳውን ፔመንት 25 ፐርሰንት መክፈል የሚፈልግ አሁን ላይ 25 ፐርሰንት ከፍሎ ቀሪውን 75 ፐርሰንት በአንድ አመት ከስድስት ወር ቤዝዶን ፕሮግረስ መክፈል ይችላል። ወይም ደግሞ አሁን ላይ 50 ፐርሰንት ዳውን ፔመንት መክፈል የሚፈልግ ሰው ደግሞ ከእያንዳ እያንዳንዱ ካሪ ላይ የ50 ሺህ ብር ዲስካውንት እናደርግለታለን። እንዲሁም 75 ፐርሰንት መክፈል የሚፈልግ ሰው ካለ ደግሞ ከእያንዳንዱ ካሬ ላይ የ75 ሺህ ብር ዲስካውንት ይኖረዋል። 100 ፐርሰንት የሚከፍል ደግሞ እስከ 33 ፐርሰንት ዲስካውንት አድርገን ከእያንዳንዱ ካሬ የ100 ሺህ ብር ዲስካውንት አድርገንለታል ማለት ነው። ይህም ማለት ቅድም የነገርኩሽ አሁን 17 ካሬዋ በኖርማል ቤዝድ ኦን ፕሮግረስ ለሚከፍል ሰው አሁን ላይ 700 ሺ ብር ከፍሎ አጠቃላይ የሚመጣው 3 ሚሊዮን 200 ሺ ብር ነው። ነገር ግን አሁን ላይ 100% የሚከፍል ሰው የአንድ ሚሊየን ዲስካውንት አድርገን በሁለት ሚሊየን ሁለት መቶ ሺህ አጠቃላይ ክፍያ መክፈል ይችላል። እንዲሁም ደግሞ ትልቁ የሆነውን 146 ካሬ መግዛት ቢፈልጉ አሁን ላይ በ25 ዳውን ፔመንት ከፍለው ቀሪውን በአንድ ዓመት ከ6 ወር መክፈል ቢፈልገ አጠቃላይ የሚመጣው 26 ሚሊየን ነው። ነገር ግን አሁን ላይ 100 ፐርሰንት የሚከፍል ከሆነ ደግሞ 33 ፐርሰንቱን ዲስካውንት አንስተንለት የ7 ሚሊየን ዲስካውንት አድርገን በ19 ሚሊዮን ብቻ ፒያሳ ላይ 146 ካሬ ሱቅ ሊኖረው ይችላል ማለት ነው። ያከፋፈል ሁኔታው ክላይንቱ እንደፈለገ ነው ከ25 ፐርሰንት ጀምሮ እስከ መቶ ፐርሰንት እንደፈለገ መክፈል ይችላል ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ታዲያ ለማጠናቀቅ እቅድ ይዛቸዋል? ሳይቱ ፒያሳ ላይ ነው። ፒያሳ ላይ ደግሞ መንግስት አዳዲስ ህጎችን አውጥቷል። ፒያሳ ላይ የሚገነቡ ማንኛውም ህንፃዎች ከአንድ አመት ከስድስት ወር እንዳይበልጡ ህግ አውጥቷል። ስለዚህ የእኛም ሳይት ማክሲመም በዛ ቢባል በአንድ አመት ከስድስት ወር ሙሉ ለሙሉ ይጠናቀቃል ማለት ነው። ይህም ማለት የዛሬ አመት ከስድስት ወር አራዳ ሞል እጅግ በጣም ውብ ተደርጎ ተሰርቶ ለገበያ ይውላል ማለት ነው። የምትገነቡት የንግድ ሱቆች ምን ያህል ጥራታቸውን የጠበቁ ናቸው? ስለሱ ደግሞ በተወሰነ መልኩ እናንሳ። እሺ የኛ ድርጅት ለየት የሚያደርገው ነገር ኮንስትራክሽን ማቴሪያሎችን ኢምፖርት የምናደርገውም ሆነ ግንባታዎቹን የምናከናውነው እራሳችን ነን። ማለትም ከሌሎች ኮንስትራክሽን ድርጅቶች ጋር ምንም አይነት ንክኪ የለንም። ምናልባት ከዚህ በፊት ሰምተሽ ካወሽ ጀስቲክስ ኮንስትራክሽን የሚባል አለ። እሱ የራሳችን የእህት ኩባንያ ነው እና ሙሉን ሳይቶቻችን የምንገነባው በራሳችን ኮንስትራክሽን ማቴሪያል ኢምፖርት አድርገን በራሳችን የኮንስትራክሽን ድርጅት ስለሆነ ምንም አይነት የጥራት ጥያቄ አይኖረውም ማለት ነው። ለዚህ ምስክራችን ደግሞ ቦሌ ሚሊኒየም አዳራሽ ጋር ያለው ሳይታችን ነው። እጅግ በጣም በአሪፍ ኳሊቲ ነው የተሰራው። ይህም የሆነበት ምክንያት ደግሞ ቅድም እንደነገርኩሽ እያንዳንዱን ኮንስትራክሽን ቼክ የምናደርገው፣ እያንዳንዱን የኮንስትራክሽን ማቴሪያሎች የምናስገባው እኛም ስለሆነ ደንበኞቻችን ምንም አይነት የኳሊቲ ጥያቄ ሊኖርባቸው አይችልም። በጣም ጥሩ። እስኪ ስለዚህኛው ሳይት ፋሲሊቲውን እናንሳ፣ ምን ምን ይኖረዋል? ራሱ ሞሉ ላይ ሙሉ ቅድም እንደነከርኩሽ ቱቤዝመንት አለው። ከዛ ጂ ፕላስ ቴ ነው የሚሆነው። ይሄም ማለት ቱቤዝመንቱ የፓርኪንግ በቂ የሆነ ፓርኪንግ አለው። እንዲሁም እዛ ላይ ሙሉ ላይ የገዙት ክላይንቶች እንዳይቸገሩ የከርሰ ምድር ውሃ አለው። ሙሉ ክብ ነው የሚሆነው ውስጡ እና እዛ ውስጥ አራት ሊፍቶች እና ሁለት ኤሌቬተሮች አሉት ማለት ነው። ይህም ማለት በየትኛውም ጥግ በኩል ያለ ሱቅ እኩል ፋሲሊቲ ነው የሚያገኘው። እኩል ከስተምር ያገኛል። አንድ ክላይንት ወደ ውስጥ ቢገባ ቀና ብሎ ሲያይ ሁሉንም ሱቆች እኩል ነው ተደራሽ የሚያደርጋቸው እና ሊፍቶችንም ሆነ ፓርኪንጎችንም ሁሉንም እጅግ በጣም ተመጣጣኝ በሆነ ውብ በሆነ መንገድ ነው እየገነባን የምንገኘው ማለት ነው። በጣም ጥሩ። ምናልባት ለተመልካች ግልጽ እንዲሆን አሁን እየገነባችሁ የምትገኙት ሙሉ በሙሉ ሱቅ ነው ወይንስ ቤትን ያጠቃልላል? እሺ አሁን እየገነባን ያለናቸው ሚክስድ ዩዝ አፓርትመንት ነው። አራዳሞል ላይ ያለው ከሰሚ ቤዝመንት እስከ አምስተኛ ድረስ ለሱቅ አገልግሎት ነው የሚውላት። ስድስተኛ ፍሎር እና ሰባተኛ ፍሎር ሙሉ 146 ካሬ ሲሆኑ ለኦፊስነት እዛ ጋር የሚሰሩ ሰዎች ኦፊሳቸውን ማድረግ እንዲችሉ ለኦፊስ አገልግሎት ነው የሚሸጠው። እንዲሁም ደግሞ ከስምንተኛ ፍሎር እስከ አስረኛ ፍሎር ደግሞ የመኖሪያ ቤቶችን ባለሁለት እና ባለሶስት መኝታ ቤት አድርገን የመኖሪያ ቤቶችን ነው እየሸጠን ያለ ነው ማለት ነው። በዚህ አጋጣሚ እዛ እታች ያላቸውን ሱቆች እላይ ቤታቸው ሆኖ ጠዋት እየተነሱ ሱቃቸው እየሄዱ እንደፈለጉ እንዲሆኑ ሱቃቸውንም ቤታቸውንም አራዳ ሞል ላይ ማድረግ እንዲችሉ አድርገን በጣም ባሪፍ ሁኔታ ነው እየገነባን ያለ ነው። በጣም ጥሩ ስለ ቤት አማራጮች በተወሰነ መልኩ እናንሳ። ቅድም እንደነገርኩሽ እንግዲህ እኛ ጋር ከስምንተኛ ፍሎር እስከ አስረኛ ፍሎር እዛው አራዳ ሞላ ያለ ባለ ሁለት እና ባለ ሶስት መኝታ ከመቶ ካሪ እስከ መቶ ሀምሳ ካሪ ድረስ አማራጭ አለ። እንዲሁም ደግሞ ፒያሳ ላይ መኖር የማይፈልጉ ደግሞ የእኛ ሪልስቴት ፕራይም ፕራይም የሆነ ሎኬሽኖች ላይ ሌሎች ሳይቶች አሉት ቦሌ ሚሊኒየም አዳራሽ ጋር ግንባታው 85 ፐርሰንት የደረሰ አለ። እንዲሁም ደግሞ ቦሌ ጃፓን ላይ ቁፋራ የተጀመረላቸውን ቤቶች በካሪ በዘጠና ሺህ ብር ብቻ እየሸጥን ነው። በጣም ጥሩ እንግዲህ፣ ሀገራችን ላይ እጅግ በጣም ብዙ የቤት አልሚዎች አሉ። ከዛ አንጻር ደግሞ ብዙ ሰዎች ከትረስት አንጻር እንዲሁም ከተለያ